ምስልን የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ድረስ እነሆ፣ አዳዲስና ወቅታዊ መረጃዎችን አዘጋጅተን የዜና ውጃችን ጀምሯል። ከኢትዮኒስ መረጃዎች ጋር አብራችሁን ተቆዩ ግብዣችን ነው። በቅድሚያ አማር ሲናቸሁ አስቀድማለሁ። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንት ተቀዳይ ሙፍቲ ስርዓተ ቀብራቸው ዛሬ ተፈጸመ። ተቀዳሚ ሙፍቲ ሐጅ ዑመር እንድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 9 2018 አርፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለአረጋዊ አባት የያዘ መግለጫ ያወጡ ሲሆን ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው ብሏል። የአማራ ፋኖ ብሔራዊ ኃይል አፋባ በበኩሉ በማንነታቸው በአብይ አህመድ በእርጅና ዘመናቸው የተገፉ ልዩ አባት ናቸው ብሏቸዋል። ይህን በተመለከተ ዝርዝር አዘጋጅተናል። በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን ይፋ አድርገዋል። የአገዛዙ ጦር የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጄኔራል አባው ሰይድ በኩላቸው ከህወሓት ጋር እየተባበሩብን ነው ሲሉ ተናግረዋል። በዝርዝር እናየዋለን። በኢትዮጵያ እየተባባሰ የመጣውን የፖለቲካ ጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ ላይ የተመሰረተ የሽግግር ማዕቀፍ እንዲኖር በውጭ ሀገር ጠየቀም። በኔዘርላንድስ አምስተርዳም በኢትዮጵያ እየተባባሰ የመጣውን የፖለቲካ ጸጥታና የኢኮኖሚ ቀውሶች ዙሪያ ያተኮረ ስብሰባ ተካሂዷል የተባለ ሲሆን የዐብይ አህመድ ስርዓት ለመተካት የሚደረጉ ጥረቶች ላይ ውይይት መደረጉ ተሰምቷል። ዝርዝር ይዘናል። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነት መመለሷን አስታወቀችም። የእስራኤል ጦር ውርለት ሐማስን ስምምነቱን በግልጽ ጥሷን ማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁም ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በተለያዩ አካባቢዎች የአየር ድብደባ የተፈጸመባት ፍልስጤምና የጋዛ ነዋሪዎች ደግሞ አሁንም እስራኤል ድጋሚ ወደ ጦርነት ገባቸው የሚል ፍርሃት ውስጥ ገብተዋል ተብሏል። አብራች ውስጥ ቆዩ እነዚህና የሉ ተሰማላችሁ መልካም የቀድሞ የኢትዮጵያ ስልምና ጉዳዮች ምክር ቤት ፕሬዝዳንት ቀዳሚ ሙፍቲ ሀጅ ኡመር እንድሪስ ስርዓተ ቀብራቸው ተፈጸመ። ተቀዳሚው ሙፍቲ ሀጂ ዑመር እንድሪስ ባደረባቸው ህመም በህክምና ሲረዱ ቆይተው ትላንት ጥቅምት እሁድ 9 2018 ዓ ም አርፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ የቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለአረጋዊ አባት የያዘ መግለጫ ወጡ ሲሆን ይህንን የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ነው ብሏ። የአማራ ፋኖ ብሔራዊ ኃይል አፋ በአበ በኩሉ በማንነታቸው በአብይ አህመድ በእርጅና ዘመናቸው የተገፉ ልዩ አባት ነበሩ ብለዋ። ከኢትዮጵያ ሃይማኖት መሪዎች መካከል በተለያዩ እምነት ዘንድ ተከታዮች ዘንድ ተወዳጅነት ና ተከባሪነት ያተረፉት የሀጅ ሙፍቲ ዑመር ህልፈት ከተሰማ በኋላ በማህበራዊ ሚዲያና በተለያዩ አማራጮች የያዘ መግለጫዎች በስፋት እየተጋሩ ነው። ተቀዳይ ሙፍቲ ሀጅ ኡመር እንድርስ የተወለዱት ግንቦት 21 1929 ዓ.ም ተመረት በወቅቱ አጠራርጎሎ በሚባል ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶች የተከታተሉ ያደጉት ሀጅ ኡመር ወደ አዲስ አበባ የመጡት በደሴ ጀምሮት የነበረውን የሃይማኖት ትምህርት ለመቀጠል እንደሆነ ታሪካቸው ያሳያል። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ ዋዳ በአንዋር መስጅድና በመስጅድ ኑር እንዲያስተምሩ ተመድበው ነበር ይላል ቢቢሲ። ተቀዳሚ ሙፍቲ ሀጅ ኡመር በተለያዩ ስፍራዎች በመመረጥ ሙስሊሙን ህብረተሰብ በቅነት ሲያገለግሉ መቆየታቸውን ጠቅሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ፓትርያርክ ብጽ ቅዱስ አቡነ ማትያስ በተቀዳሚ ሙፍቲ ሀጅ ዑመር እንድሪስ ክልፈት የሰማቸውን አዘን ከገለጹ ኢትዮጵያውያን መሪዎች መካከል አንዱ ናቸው። ይህ የድካም ዓለም መገላገል ለእርሳቸው ዕረፍት ቢሆንም ለአገር ግን ታላቅ ጉዳት ነው ብለዋል። ብጽ ቅዱስ አቡነ ማትያስ እግዚአብሔር በየዘመናቱ ሀገርን ያለመካሪ ህዝብን ያለዘካሪ ታይቶም ያሉ ሲሆን ለዚህ ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት ሀገርን የሚወዱ ህዝባቸውን የሚያከብሩ የተጠቁትን ወዳጅ የትውልዱ አባት የሆኑት የክብር ዶክተር ተቀዳይ ሙፍቲ ሀጅ ኡመር እንድሪስ ነበሩ ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈ ማር ከሆኑ መሪዎቿ መካከል እንዲሆኑት ለመወደድ የታደሉትን የዘመናችን ጌጥ አጣለች ያሉት ያሉትም ይህም የድካም ዓለም መገለል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋዱ በሁሉም ዘመን አይገኙምና ሀዘናችን ጥልቅ ነው ብሎ ብፁዕ ወቅዱስ አቡነ ማትያስም በእምነታቸው የከበሩ በአባትነታቸው ብዙዎችን ያፈሩም በእውቀታቸው ብዙ የቸሩ ልዩ አባታዊ ገጽታና ስብናን ያሳዩ ታላቂ ሃይማኖት ሀገሮች መምህርና አባት በሁላችንም ዘንድ የተወደዱ ክቡር ዶክተር ሀጂ ኦመር እንድሬስ ወደ አኬራ ሂደዋል። ያለው ደግሞ የአማራ ፋኖ ብሔራዊ ኃይል አፋባ ባወጣው የሀዘን መግለጫ ነው። አፋባ አብይ አህመድ በማንነታቸው ምክንያት በአደባባይ ምሎ ክህደት የፈጸምባቸው ብሎ የገለጻቸው ሲሆን የመጨረሻ ዘመናቸውን ከቅሬታ አሳልፈዋል ብሏል። የሁሉም ኢትዮጵያ የደግ አባት ተቀዳይ ሙፍቲ ዶክተር ሀጂ ኦመር እንድሬስ ወደ አኬራ መሄድ የብዙ ወገኖቻችን ልብ የሰበረ ያለው አፋባ፣ የሀገራችን ዋርካና የሁሉም አባት የነበሩት ተቀዳይ ሙፍቲ ሀጂ ኡመር እንድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወስ የሚኖሩ ደግ አባት ናቸው ብሏል። ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሩህሩህ አባታዊ ግብራቸው የአማራን ሕዝብ የሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው ይኖራል ብሏል። በተጨማሪም የብልጽግናው ጠቅላይ ሚኒስትር አብይ አህመድ የብልጽግናው ፕሬዚዳንት፣ ጣያስቀስላሴ ከንቲባ ዳነቻቤና ሌሎችም ሀዘናቸውን ገልጸዋል። በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸው ይፋ አድርገዋል። የአገዛዙ ጦር የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጄኔራል አባው ሰይደ በኩላቸው ከህወሓት ጋር እየተባበሩብን ነው ሲሉ ገልጸዋል። በክልሉ ደቡብ ጎንደር ዞን የተለያዩ አካባቢዎች በአንድ ቀን በተደረገው ውጊያ ብቻ 73 የአገዛዙ ወታደሮች መገደላቸውና በርካቶች መቁሰላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝን ያስታወቀው ጥቅም 9 2018 ዓ.ም በዞኑ ደራ፣ አንዳቤት፣ እስቴ፣ ፋርጣ ና ፎገራ ወረዳዎች የሚገኙ የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት ማጥቃት ነው የአገዛዙ ጦር ላይ ከፍተኛ ጉዳትን መዝገቡ የታወቀው። በዚህ ውጊያም የፋኖ ኃይሎች ወታደራዊ ካምፖችና ፖሊስ ጣቢያዎችን በማጥቃት ከፍተኛ ወታደራዊ ድል አስመዝግበዋል ሲል አፋባ አስታውቋል። በተለይ ምስቴ፣ መካነ ኢየሱስ፣ ደንጎሎት፣ ግላውዲዮስ፣ ወለሽ ና አረብ ገበያ አካባቢዎች የተደረጉ ውጊያዎች ከፍተኛ ድል የተመዘገበባቸው መሆናቸውን አፋባ በላይ ዘለቀ ዛክሎ አስታውቋል። በተመሳሳይ በዛሬ ሁለት ጥቅምት 1 2018 ዓ.ም በጎንደር ቀጠና ከገደብዬና ከዳባት ከተሞች ተውጣጦ ወደሚጦ ካቀናው የአገዛዝ ጦር ጋራ ውጊያ መቀስቀሱን የፋኑ የመርጃ ምንጮች ላይ ተናግሯል። በውጊያውም ፋኑ ድል እያደረገ ነው ሲል የአማራ ፋኑ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝዳግማዊ ቴዎድሮስ ኮር አስታውቋል። አፋባ አያይዞ ወደሚጦ ተንቀሳቅሶ ውጊያ የከፈተ የአገዛዝ ጦር ወደ ኋላ በመሸሽ ላይ ነው ብሏል። በወሎ ቀጠና በቀጠለው ውጊያ የፋኑ ኃይሎች ምዕራብ ወሎ ገነት የከተማ አቅራቢያ በነበረ አገዛዙ አድማ ብተና ላይ ከፍተኛ ጉዳት ማረሳቸውን የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒሊክ ዝ ንጉስ ሚካኤል አሊ ኮር በበኩሉም ዛሬ ጥቅምት 10 2018 ዓ ም በደቡብ ወሎ ወገነት የከተማ አቅራቢያ በአድማ ብተና ኃይል ላይ እርምጃ ወስጃለሁ ሲል አረጋግጧል በተመሳሳይ በሰሜን ሸዋ ዞን መንዝ ቀጠና ከጠዋት ጀምሮ ውጊያ እየተደረገ መሆኑን የፋኖ የመረጃ ምንጮች ተናግረዋል በመንዝ ቀጠና አሰላ ድንጋይ ና ዘምሮ አቅራቢያ በፋኖ ኃይሎችና ና በአገዛዙ የኮማንዶና ና አየር ወለድ ጦር መካከል ውጊያ መቀጠሉ ነው የመረጃ ምንጮቻችን አክለው የተናገሩትም በሌላ በኩል የአገዛዝ ጦር የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ሜጀር ጀነራል አባው ሰይድ የፋኖ ኃይሎች ከህወሓት ጋር እየተባበሩብን ነው ሲሉ ከሰዋል። ሜጀር ጀነራል አባው ሰይድ ዛሬ ጥቅምት 10 2018 በሰሜን ሸዋ ዞን የሸዋ ረቢት ከተማ አስተዳደርና ቀወት ወረዳ የመንግስት ሰራተኞች ሰብስበው ይህንን ሲናገሩ ተደምጠዋል። የመንግስት ሰራተኛው ከኛ ጋር ሆኖ እየደገፈን አይደለም፣ ያሉት የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አባው ሰሄድ በሚዲያ ጫጫታ ተሸወዱ፣ ምንም የሚመጣ ለውጥ የለም ማለታቸውን የተሰማውም ጀነራሉ በጫካ ያሉ ታጣቂዎች ሲሉ የጠሯቸው የፋኖ ኃይሎች ትላንት የአማራ ህዝብ ዋጋ አስከፍሏል ካሉት ህወሓት ጋር እየተባበሩ ይገኛሉ ሲሉ ከሰዋል። አያይዘውም እናንተን አውቃችሁ ለምን በቃትሉም ሲሉ የሰበሰቧቸውን የመንግስት ሰራተኞች ወቅሰዋል። በስብሰባው ላይ የተገኙት የብልጽግና አገዛዝ ሰሜን ሸዋ ዞን ማዕድን መምሪያ ኃላፊ አቶ ታደሰ በቀ ለደግሞ ደግሞ የምንገዳደለው እኛውነን ብዙ ዋጋ እየከፈልን ነው ሲሉ ተደምጠዋል። የብልጽግና የሸዋሮቢት ከተማ አመራሮች ከቀናት በፊት እንኳን ስ የገጠር አካባቢዎች የሸዋሮቢት ከተማ ሙሉ ቀበሌዎችን መቆጣጠር እንዳልቻሉ መናገራቸው ምዝግባችን ይታወሳል። በኢትዮጵያ እየተባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውስ ለመፍታት በሰላማዊ መንገድ የተመሰረተ የሽግግር ማዕቀፍ እንዲኖር በውጭ ሀገር እየተመከረ ነው። የተለያዩ የፖለቲካ ድርጅቶች መሪዎች፣ የትጥቅ ትግል ተፋላሚ ቡድኖች ተወካዮች፣ ምሁራንና አክቲቪስቶች የተካተቱበት ተቆርቋሪ ኢትዮጵያውያን የተሰኘ ስብስብ ትላንት ውድ ጥቅምት 9 2018 በኔዘርላንድስ አምስተርዳም በኢትዮጵያ እየተባሰ የመጣውን የፖለቲካ የጸጥታና የኢኮኖሚ ቀውሶች ዙሪያ ያተኮረ ስብሰባ አካሂዷል ተብሏል። የስብሰባው ተሳታፊዎች ነገሪ ብሎ አዲስ ስታንዳርድ እንደዘገበው ከሆነ ስብሰባው በነሐሴ ወር 2017 ዓ ም በተካሄደው ተመሳሳይ ውይይት ተከትሎም የፖለቲካ ሽግር አስፈላጊነት፣ የፖለቲካ ችግሮች አፈታት መርህ ሂደትና ወደ ዘላቂ ሰላም ሽግር እንዴት እንደሚቻል፣ አፍራሽ የሆነን የውጭ ጣልቃ ገብነትና ተጽዕኖ እንዴት መቋቋም እንደሚገባ ለመምከር የተዘጋጀ ነው ተብሏል። መግለጫው ባለፉት ሰባት ዓመታት የአብይ አህመድ መንግስት ያልተገደበ የስልጣን አጠቃቀም ጦረኛነትና የአስተዳደር ብልሹነት ኢትዮጵያን ወደ ጥልቅ የፖለቲካና የደህንነት ቀውስ ውስጥ ጨምሯታል ብሏል። አድማሱና የፈጸመው ብዛት በየቀኑ እየጨመረ የመጣው የአመፅ እንቅስቃሴ በአገሪቱ የደህንነት ዋስትና የጠፋበት ሁኔታ ከመፈጠር አልፎ ህዝቡን መውጫ በሌለው የኢኮኖሚና የማህበራዊ ያለመረጋጋት ውስጥ ከቶታል ብሏል መግለጫው። በዘፈቀደ የሚመራ የውጭ ግንኙነት ለኢትዮጵያ ዲፕሎማሲ ውድቀት ምክንያት በመሆኑ የአገሪቱ ብሔራዊ ጥቅምና ሉዓላዊነት ለከፋ አደጋ አጋልጧል ነው የሚለው ዘገባው። በተለይም ደግሞ ከጥቂት የስልጣንና የጥቅም ተጋሪዎች በስተቀር ሁሉም ኢትዮጵያን በየትኛውም የአገሪቱ ክልል ይኖሩ ምንም አይነት የእምነት ወይም ደግሞ የብሔር ማንነት ይኖራቸው የአምባገነን አገዛዝ ሰለባ ሆኗል ተብሏል። የተባለው ከመንግስት የስራ ኃላፊዎች በኩል መሻሻል አለ ቢባል ሀገሪቱ ወቅታዊ ሁኔታ የሚያመለክተው ግን መንግስታዊ ስርአቱ በከፍተኛ ደረጃ መዳከሙንና የተቋማት መፈራረስ ነው ያለው ይላል መግለጫው። እየተስፋፋና እየተጠናከረ የመጣውን የትግል እንቅስቃሴ ከፌዴራልና ከክልል የደህንነት ሀይሎች ቁጥጥር ውጭ መውጣቱን ያመለክታል ብሏል አዲስ ስታንዳርድ ዘገባው። እንዲሁም የሀገሪቱ ውስን ሀብት የእርስ በርስ ጦርነት የህዝብን መሰረታዊ ችግሮች መፍታት ለማይችሉ ፕሮጀክቶች መዋል የሀገሪቱ ኢኮኖሚ የተንኮታኮተበት መሰረታዊ፣ መንግስታዊ፣ ማህበራዊ አገልግሎቶች የተቋረጡበት የኢትዮጵያ ህዝብ ለከፍተኛ የኑሮ ጉስቁልና የተዳረገበት ሁኔታ ፈጥሯል ሲል ያትታል መግለጫው። ሁሉም ባለድርሻ አካላት የቀውሱን ስፋት ሙሉ በሙሉ ካልተገነዘቡና የተቀናጀ እርምጃ ካልወሰዱ በስተቀር ሀገሪቱ ማዕከላዊ መንግስት አልባ አድርጓት ሊጠናቀቅ እንደሚችል መረዳት ያስፈልጋል ያለው መግለጫው ያለ በቂ ዝግጅት ኢትዮጵያ ከዛም የበለጠ ሰብአዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ ልትወድቅ ትችላለች ሲል አጽንኦት ሰጥቷል። የስብሰባው ተሳታፊዎች በዚህ ግምገማቸው ላይ በመመስረት ለታጠቁ ቡድኖች ለፖለቲ ና ሲቪል ንቅናቄ፣ ለተቃዋሚ ድርጅቶች ዲያስፖራዎችና የሲቪክ ማህበራት እያንዣበበ ያለውን ቀውስ አምነው የተበታተነውን ጥረታቸው በአስቸኳይ እንዲያስተባብሩ የጋራ ጥሪ አቅርቧል። በዚህም ባለድርሻ አካላት በድህረ ዐብይ ሊፈጠር የሚችለው በተለይም ከሀገራዊና ህዝባዊ ደህንነት ጋር የተያያዘውን ጸጥታና ደህንነት የማስከበር ክፍተት ለመድፈንና ተቃዋሚውን በራሱ የሚከፋፍሉት ልዩ ሰላምን በሰፈነበትና በተረጋጋ ሁኔታ መፍታት የሚቻልበት መደላድል አስቀድሞ እንዲያቅዱ በማለት ዘግቧል። እስራኤል በጋዛ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነት መመለሷን አስታውቃለች። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ሷን በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረጉን ዳግም እንደሚጀምር አስታውቋል። በደቡባዊ የጋዛ የአየር ድብደባ የተካሄደው ብራፋህ ወደሚገኙ ወታደሮቹ አሸባሪው ጸረ ታንክና ሚሳይል እንዲሁም ጥይት ተኩሰው ሁለት ወታደሮች ገድለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎች መደብደባይን ያስታወቀች ሲሆን በጋዛ የሚገኙ የስቷል ምንጮች ደግሞ በጥቃቱ 44 ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው ማለት፣ እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙ ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከብር ነገር ግን ለየትኛውም ጥሰት ከበድ ያለምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦር ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣውን መግለጫ ተቀልብሶ ስለመሆኑ በቀጥታ የገለጸው ነገር ግን የለም። ከአስር ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያው ምራፍ ጦርነቱን ወዲያውን ማስቆም ችሎ ነበር። ከዚህ በተጨማሪ መስሪያል ወታደሮች በከፊል ወደ ሰሜን ምስራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለከሉት አካባቢ ወጡ ሲሆን ወደ ጋዛ በሚገባው ሰብዓዊ እርዳታ መጠን ላይ መጨመር ታይቶ ነበር። ሀማስ በህይወት ያሉት አጋቾችን በሙሉ እንዲሁም ደግሞ ከሟቾች ውስጥ የ ለእስራኤል መልሷ። እስራኤል በበኩሏ በእስር ቤቷ ውስጥ የነበሩ 250 የፍልስጤም እስረኞችና ከጋዛ ሰብስባ ያጎሮቻቸው 1718 ፍልስጤማውያን የለቀቀች ሲሆን የ15 ፍልስጤማውያን አስክሬን ማስረክባለች። ይህ የተኩስ አቁም ስምምነት ግን እሁድ ዕለት ፈተና ላይ ወድቆ ነበር ማለት ቢቢሲ ዘግቧል። የተወዳችሁና ያተከበራቸው የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።